ሰላም ሰላም እንዴት ናችሁ ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ አማናችሁ ወይ ዛሬም እንደተለመደው አንድ አሪፍ በሆነ የኦንላይን ስራ ተመልሰን ተገናኝተናል በዛሬው ስራያችን የምናየው አንድ ዌብሳይት አለ ቴሌግራም ቻናላችሁን እንዲሁም ቴሌግራም ግሩፓችሁን በመጠቀም ብቻ በዚህ ዌብሳይት ላይ በሳምንት ከመቶ ዶላር ያላነሰ የምትሰሩበት አንድ አሪፍ የሆነ ዌብሳይት አለ ማለት ነው ሰው ስለዚህ እዚህ ዌብሳይት ላይ ስራ ለመስራት ግዴታ የሚያስፈልጋችሁ ምንድን ነው የመጀመሪያው ስልክ ሊኖራችሁ ይገባል ሁለተኛው ኢሜይል ልከፍቱ ይገባል፣ ወይም ኢሜይል ሊኖራችሁ ይገባል ማለት ነው። ሶስተኛውና የመጨረሻው ወይም ደግሞ ዋናው የምንለው ቴሌግራም ቻናል እንዲሁም ቴሌግራም ግሩፕ ሊኖራችሁ ይገባል ማለት ነው። ስለዚህ ከሁለት አንዱ ካላችሁ መስራት ትችላላችሁ። ሁለቱ ካላችሁ ሞር ፓወርፉል ይሆናል። ሁለቱንም መጠቀም ትችላላችሁ ማለት ነው። ስለዚህ የዚህ ዌብሳይት ሊንክ ከስ ላይ አስቀምጥላችኋለሁ፣ ወይም የኮመንት የመጀመሪያ ሴክሽን ላይ አስቀምጥላችኋለሁ ማለት ነው። እዛ ላይ ገብታችሁ መጠቀም ትችላላችሁ፣ ካለ በለዚያም ደግሞ የማሳያችሁን ስቴፕ በመጠቀም መግባት ትችላላችሁ ማለት ነው ወደ ቪዲዮው ከመግባታችን በፊት ለቻናላችን አዲስ ከሆናችሁ እስካሁን ሰብስክራይብ ካላደረጋችሁ ምን ትጠብቃላችሁ ሁላችሁም ሰብስክራይብ በማድረግ ኖቲፊኬሽን ቤላን ኦንላይን ማድረጋችሁን አትርሱ ብዙ ብዙ የኦንላይን ስራዎች ያለምንም ዲፖዚት ያለምንም ኢንቨስትመንት የምሰሩባቸው ብዙ የኦንላይን ስራዎችን ቪዲዮ እየሰራን ፖስት እያደረግን ስለሆነ ይሄን ይሄን ዩቲዩብ ቻናል ሰብስክራይብ ብታደረጉ መቶ ፐርሰንት ተጠቀሙበት አላችሁ እንጂ አትጎዱበትም ስለዚህ ይሄን ቪዲዮም ላይክ በማድረግ ጀምሩት ሶስት ሰከንድ እሰጣችኋለሁ ላይክ እና ሰብስክራይብ እንዳረጋችሁ ተስፋ አረጋለሁ ወደ ቪዲዮአችን እንገባለን ማለት ነው ወደ ቪዲዮው ስንገባ ከስድ ዲስክሪፕሽን ላይ ወይም ደግሞ የኮመንት የመጀመሪያ ሴክሽን ላይ ማስቀምጥላችሁ ሊንክ አለ እሱን መንካት ትችላላችሁ አለበለዚያም ደግሞ ቀጥታ ወደ ጎግል ትሄዳላችሁ ወይም ወደ ክሮማችሁ ትሄዱና ሰርች ባሩ ላይ ቴሌጋ ዶት አዮ ብላችሁ ትጽፋላችሁ ማለት ነው ሶ ቴሌጋ ዶት አዮ ብላችሁ ስትነኩ እንደዚህ ወደ ዌብሳይቱ ሪዳይሬክት ያረጋችኋል ማለት ነው። እዚህ ጋ እንደምትመጡ ብዙ አይነት ነገሮች አሉ። እንደምታዩቸው እዚጋ ኒው ዩዘርስ የሚሉ ነገሮች አሉ። ስለዚህ ብዙም እዚህ ዌብሳይት ላይ ኮምፕሌክስ የሆነ ነገር ስለሌለው ቀጥታ ወደ ፕሮሰሱ ነው መወስዳችሁ ማለት ነው። ስለዚህ እዚጋ የምታያትን የቀስት ምልክት አንድ ጊዜ እንካለን ማለት ነው። ይሄን ሙሉ ስቴፕ መከተል ይኖርባችኋል። አንድ ስቴፕ ሚስ የምታደርጉ ከሆነ ላይገባችሁ ይችላል ማለት ነው። ስለዚህ የቀስት ምልክቷን ከነካም በኋላ ሎጊን ወደምናደረግበት ፔጅ ያመጣናል። አካውንት ስላለለን እኛ ማለትም እዚህ ዌብሳይት ላይ ለመጀመሪያ ጊዜ ስለሆነ እየገባን ያለ ነው ያለነው፣ ምንም የምትላለች እዚህ ጋር ከስር ሳይናፕ የምትላለች ማለት ነው። እቺ ሳይናፕ የምትለዋን አንድ ጊዜ እነካለን። ሳይናፕ የምትለዋን ከነካም በኋላ እዚህ ዌብሳይት ላይ እንደነገርኳችሁ ሁለት አይነት ሜትር አለ። የመጀመሪያው ሜትር ምንድነው? ነው አድቨርታይዘር ነው፣ ወይም ደግሞ አድሶችን ወይም አድቨርታይዝመንቶችን ማሰራት የምትፈልጉ ሰዎች ናችሁ ወይስ ደግሞ አድቨርታይዝመንት ወይም አድሶችን መስራት የምትፈልጉ ሰዎች ናችሁ ይላል። እኛ ቴሌግራም ቻናል እና ቴሌግራም ግሩፓችንን ተጠቅመን አድቨርታይዝመንት ወይም አድስ ስለሆነ መስራት የምንፈልገው ሰው ቻናል ኦነር የምትላለች ከስር ከላይ ደግሞ አድቨርታይዝመንት የሚላለ ስለዚህ ከስር ያለችዋን ቻናል ኦነር የምትለዋል አንድ ጊዜ እነካለን ማለት ነው። ሰው እሱን ከነካን በኋላ እንደምታዩት ከስር ምን የሚላለ ኢሜል ከላይ ኢሜላችሁን አስገቡ፣ ከሶስት ቴሌግራም ዩዘር ኔም ወይም ስልክ ቁጥራችሁን አስገቡ ይላል። እነሱን ካስገባን በኋላ ክሬት አን አካውንት የምትል አለች እሷን ነግተን ክሬት እናደርጋለን አካውንት ማለት ነው። እነዚህን ስቴፖች ከሞላን በኋላ ክሬት አናካውንት የምትላለች እሷን እነካለው ማለት ነው። ሶ እንግዲህ ክሬት አን አካውንት ካላችሁት በኋላ ወደዚህ ነው የሚወስዳችሁ ቀጥታ ማለት ነው። በሚገባ እዚህ ዌብሳይት ላይ ሳይን አፕ አድርገናል ል ማለት ነው። ስለዚህ እዚህ ጋር የምታዩትን ኤክስ እንላታለን። ሶ እንደምታዩት እዚህ ጋር በሚገባ ወደ ዌብሳይቱ ገብተናል ማለት ነው። የመጀመሪያው ስቴፕ የሚሆነው ምንድን ነው? እዚህ ጋር የምታዩትን የአካውንት ምልክት ወይም የሰው ምልክት አንድ ጊዜ እነካታለን ማለት ነው። እሷን ከነካን በኋላ እንደምታዩት ባላንሳችንን እዚህ ጋር ያመጣልናል። ፕላስ ዳሽቦርድ የውነት ማቻናል፣ ኤንድ ቻትስ፣ አድ ሪኩዌስት ምናምን የሚሉ ነገሮች አሉ። እያንዳንዱን ዲቴይል ለማየት ብፈልግ ከአንድ ሰዓት በላይ ይፈጅብናል። ስለዚህ እኔ ግን ሲምፕል ቀለል አድርጌ እናንተ ልታውቁት የሚገባ ፖይንቶችን ብቻ አሳያችኋለሁ ማለት ነው። እዚጋ እንደምታዩት ባላንሴ እኔ ዜሮ ዜሮ ነው ወይም ደግሞ ዜሮ ነው፣ ቢኮዝ አሁን ነው እኔ ሬጅስተር ያደረኩት። ግን እኔ የሰራውባቸውን ከዚህ በፊት እኔ የምጠቀምበትን አካውንት አምጥቼ አሳያችኋለሁ ማለት ነው። ስለዚህ የመጀመሪያው ስቴፕ ምንድነው? ይሄን አካውንት በኢሜይላችን ቬሪፋይ ማድረግ ይኖርብናል። ብናል ሶ ቬሪፋይ ለማድረግ ዳሽቦርድ የምትሏን አንድ ጊዜ እንነካለን። ሶ ዳሽቦርድ ምትሏን ከነካ በኋላ እንደምታት ሎድ እያደረገ ነው አሁን። ሶ ሎድ ካደረገ በኋላ እዚህ ጋር እንደምታት ቬሪፋይ ዮር ኢሜይል ምትላለች ከላይ ማለት ነው። ወይም ዳሽቦርዳችንም ፉል ለማየት ማለት ነው። ስለዚህ ዚጋ ጋር ሪሴንድ ኢሜይል ምትላለች ማለት ነው። እዚህ ጋር ሪሴንድ ኢሜይል ምትላለች፣ እሷን አንድ ጊዜ እንነካታለን ማለት ነው። ሰው ከዛም በኋላ ወደ ኢሜላችን ከገባም ወይም ወደ ጂሜል አፕሊኬሽናችን ከገባም በኋላ እንደዚህ ይላክልናል ቴሌጋ ዶት አይኦ ብሎ ማለት ነው ሰው ከስር እንደምታዩት ኮንፊርም ኢሜል ምትላለች ማለት ነው ኮንፊርም ኢሜል ምትሏን እነካና ኢሜላችንን በሚገባ ኮንፊርም እናደርጋለን ማለት ነው ሰው እንግዲህ ኮንፊርም ካደረጋችሁ በኋላ ኢሜላችሁ ምንድነው ሎጊን አድርጉ ነው የሚለን ሰው ሎጊን ስናደርግ ግን ከላይ የሚጠይቀን ኢሜል ነው ከስር ደግሞ ፓስወርድ ነው ስለዚህ እኛ ሬጂስተር ስናደርግ ምንም አይነት ፓስወርድ ስላላስገባን ፓስወርዳችን የት ነው የምናገኘው? ቴሌጋ ብሎ ከተላከልን ቬሪፊኬሽን ወይም ደግሞ ኢሜል ኮንፊርም ከምናደረግበት በታች ቀድሞ የሚላቅ አንድ አካውንት ወይም ደግሞ ስለ አካውንታችን ዲቴል የሆነ ነገር ዚጋ ጋር ያመጣልናል ማለት ነው። ስለዚህ እዚህ ጋር ነው አካውንት እንዲሁም ኢሜላችንን ይሰጠናል ሎጊናችንም ማለት ነው። ከሳም በኋላ ከስር ምን ይላል ዮር ፓስወርድ ይልና ፓስወርዳችንን በዚህ መንገድ ይሰጠናል ማለት ነው። ስለዚህ ቺን ፓስወርድ ነው ኮፒ እናደረግና ወደ ዌብሳይቱ በመሄድ ሎጊን እንልና ከላይ ያለችዋን ኢሜል ፕላስ ደግሞ ከስር ያለችዋን ፓስወርድ እናስገባና ሎጊን እናደርጋለን ማለት ነው። እንግዲህ በሚገባ ኢሜላችንን ከላይ ከስር ደግሞ ፓስወርዳችንን ካስገባን በኋላ እዚህ ጋር ሎጊን የምትላለች ሎጊን የምትለ አነካለን። እዚህ ጋር የምታዩት ለምሳሌ ክሪፕቶ ስካልፕ ሲግናል የሚል አንድ ቻናል አለ። ይህ ቻናል አሁን ለምሳሌ ስንት ነው ሬቲንጉን ማየት ስላላችሁ እንዲሁም ደግሞ ምንድን ነው ስንት ነው የሚያስከፍለው ለአንድ አድስ የሚለውንም ደግሞ ማየት ይችላላችሁ ማለት ነው። ሶ ሬቲንጉን እንደምታዩት 4.7 ነው ከአምስት፣ ኤንድ ሰብስክራይበሩ ደግሞ እንደምታዩት 51 ሺህ ሰብስክራይበር ነው ቴሌግራም ቻናል ነው ማለት ነው። ስለዚህ ለአንድ ማስታወቂያ ወይም ለአንድ አድስ 24 ሰዓት ብቻ ለሚቆይ አድስ ኦልሞስት ወደ 40 ዶላር ነው የሚያስከፍለው ማለት ነው። ስለዚህ እናንተም አሪፍ ሰብስክራይበር ካላችሁ ባላችሁ ሰብስክራይበር ከአንድ ሺህ ሰብስክራይበር ጀምሮ አሪፍ ትሰራላችሁ ማለት ነው። እኔ ግን ያለኝም በአንድ ሺህ ሰብስክራይበር ምን ያክል እንደሰራው የማሳያችሁ ይሆናል ማለት ነው። ስለዚህ ዲቴል የሆነ ነገር ስለዚህ ዌብሳይት ላሳያችሁና መጨረሻ ላይ ደግሞ እኔ የሰራሁትን ዊዝድሮ ያደረግኩትን ፕሩፍ በደንብ አድርጌ የማሳያችሁ ይሆናል ማለት ነው። ዘን አሁን ቀጥታ ወደ የት ነው የምንሄደው ማለት ነው። እዚጋ የሰው ምልክቷን ከነካን በኋላ እዚጋ እንደምታዩት ምንም ይላል አድ ሪኩዌስት ላል። ሶ አድ ሪኩዌስት የምትሏን እነካና ወደ ላይ ከፍ በማድረግ ትንሽ ሎድ ያደርጋል። ስለዚህ ወደ ላይ ከፍ እናደረግና ምን የምትሏን እነካለን ማለት ነው። ኖቲፊኬሽን ሪሲቭ የምናደርግበት ወይም ኖቲፊኬሽን የምንቀበልበትን ቴሌግራም አካውንት እዚጋ እናስቀምጣለን ዩዘርኔማችንም ማለት ነው። ስለዚህ ኔማችንን ኮፒ እናደረግና እዚጋ መጠን ፔስት እንለዋለን። እዚጋ ሰብሚት እንለዋለን ማለት ነው። እንግዲህ ቴሌግራም ካስመረጠን በኋላ ቴሌግራሙን ጄስ ነው ብለን እንገባለን። እዚህ ጋር ስታርት የምትላለች ማለት ነው። ስታርት የምትሏን እነካና ቀጥታ ወደ ቦቱ እንገባለን ማለት ነው። ስለዚህ ጋ ሎጊን ምትላለች። ሎጊን የምትሏን እነካለን። ቀጥታ ወደ ቴሌግራም ፔጅ ወደ ቴሌግራም ቦቱ ይወስደናል ማለት ነው። አሁን ቀጥታ ወደ ቴሌግራም ቦቱ ገብተናል። ስለዚህ እዚህ ጋር ያለውን ነገር ደግሞ አብረን የምናይ ይሆናል ማለት ነው። ሰው እንግዲህ ቀጥታ ወደ ዌብሳይቱ ያስገባኛል ማለት ነው። ዌብሳይቱ ላይ ከመጣው በኋላ የሰው ምልክቷን ነክቼ በድጋሚ እዚህ ጋር እንደምታዩት ምን የሚላለ ማይ ቻናልስ ኤንድ ቻትስ የምትላለች ማለት ነው። እቺን እነካለው። አንዴ ሰዎችን ከነካው በኋላ ወደ ላይ ከፍ በማድረግ ምን የምትላገኛለሁ ማለት ነው። ቻናላችንን አድ የምናደርግበትን ፔጅ እናገኛለን ማለት ነው። እዚህ ጋር እንደምታዩት ምን የምትላለች አድ ቻናል ለምትላለች ማለት ነው። ስለዚህ ይህን አድ ቻናል ለምትሏ አንድ ጊዜ እነካለሁ። እዚህ ጋር ሎድ ሲያደርግ ነው እንደዚህ የሚለው ሶ ሎድ እያደረገ ነው። ከትንሽ ሰከንዶች በኋላ እንደምታዩት ምን ያመጣልኛል ማለት ነው። ሶ አባውት ቻናል ሲላል አባውት ቻናል ስምትሏ ነክተን ቻናላችንን አዲሽናል ነገሮችን መጻፍ እንችላለን። ፕላስ ደግሞ ስለ ኮስት ወይም ስለ ዋጋው ምን ማድረግ እንችላለን ማለት ነው። ዘን እዚህ ጋር ከስር ምንድነው የምናደርገው ሊንካችን ወይም ደግሞ የቻናላችንን ሊንክ እናስገባና እዚህ ጋር ክሊክ አድርገን ቬሪፋይ እንለዋለን ማለት ነው። እኔ ከተወሰኑ ጊዜዎች በፊት ዝም ብዬ ከፈትኩት ቻናል አለ። የዚህን ቻናል ሊንክ ወስጄ አስገባለሁ ማለት ነው። ጀስት ዝም ብዬ ለእናንተ ለማሳየት ያክል ስለሆነ ማለት ነው። እንደነገርኳችሁ ከዚህ በፊት የምሰራበትን የማሳያችሁ ይሆናል ብያችሁ ነበር። ስለዚህ ዛ ላይ ከገባን በኋላ ቻናል ሊንክ አድ እናደርጋለን ማለት ነው። እንግዲህ በዚህ መንገድ ካስገባ በኋላ ቬሪፋይ የምትሏን እነካለውኝ ሰው እንደምታዩት በሚገባ ያመጣልኛል ቻናሌን ሎጎውን ያመጣልኛል። ፕላስ የቻናልኝ ስም ያመጣልኛል። ኪወርዶችንም እዚህ ጋር መጻፍ ከፈለጉ ከፈለኩ መጻፍ እችላለሁ። እንዲሁም ደግሞ ሴሌክት ቻናል ቶፒክ የቻናሉን ቶፒክም እዚህ ጋር መጻፍ እችላለሁ ማለት ነው። ለምሳሌ ኤድሮፕ ብለው ኤድሮፕ የምትለዋን እነ ካለውኝ ላንጉጅም እዚህ ጋር መቀየር እችላለሁ ማለት ነው። ሶ ስለዚህ ከዛን ኦዲንስ ጀንደር ይላል። የኦዲንስይን ጀንደራቸውንም እዚህ ጋር ያመጣልኛል ማለት ነው። ሶ ኔክስት እዚህ ጋር የቀስት ምልክቷ እነካለውኝ። ሶ እሱን ከነኳ በኋላ እንደምታያወት ምን ያመጣልኛል በስንት ቀን ውስጥ ነው ፔይመንቶችን ሬት የምታደረገ ወይም የምታወጣው ነው የሚለው። ስለዚህ ይሄኛውን ጀስት የሁሉም ሰው በ24 ሃወር ስለሆነ እሱ ላይ እናስቀረውና ጀስት ኔክስት ስቴፕ የምትሏን እነካለው ማለት ነው። እንደምታዩት እዚህ ጋር ምናለ አዲሽናል የሚሉ ነገሮች አሉ። ስለዚህ እነዚህንም እንትን ማድረግ እንችላለን። ጀስት እኔ ግን ሴቭ የምትላለች እዚ ጋ ሴቭ የምትሏን እነካለውኝ ማለት ነው። ሶ እዚህ ጋር ያለፍኳት ነገር አለች ማለት ነው። ምንድነው እዚህ ጋር በ24 ሰዓት ውስጥ ወይም በአንድ ቀን ምን ያክል ዶላር ነው የምታስከፍለው ይላል ሰው ስለዚህ ሚኒማሙ አንድ ዶላር ጀስት አምስት ዶላር ብለው ጀስት ለእናንተ ለማሳየት ያክል ስለሆነ ማለት ነው ስለዚህ እዚህ ጋር አምስት ዶላር ነውና ጀስት እዚህ ጋር መጥቼ ኔክስት ስቴፕ እነካለሁኝ ሶ ከዛም በኋላ ሴቭ መስራነች ሴቭ አደርጋለው በሚገባ ላይክ ልክ እንደዚህ ማለት ነው ስለዚህ አሁን ሎድ እያደረገ ነው ማለት ነው ሶ ከተወሰኑ ሰከንዶች በኋላ ሴቭ አድርጎ ይጨርስልኛል ማለት ነው እንግዲህ እንደዚህ በሚገባ ሴቭ ካደረግን በኋላ ሁሉንም ነገሮችን ላይክ እንደዚህ የሌላ ሰዎች እንደሚመጣው የሌሎች ሰዎችም አድቨርታይዝ ለማድረግ እንደ ቅድሙ ሪጅስተር አድርገው ሲገቡ የእኛ ይመጣላቸዋል። የእኛን ቻናል ከወደዱት እኛን ኮንታክት ያደርጉናል፣ ወይም በዚህ በዌብሳይቱ አማካኝነት ማለት ነው። ስለዚህ እኛን ኮንታክት ሲያደርጉን የት ላይ ነው የምናገኘው ማለት ነው? ወደ ቴሌግራም ቦቱ ቅድም ስታርት ወዳል ነው ቴሌግራም ቦት ሪኩዌስት ይላክልኛል። ምን አይነት ሪኩዌስት እንደሚላክ ከዚህ በፊት የምጠቀመውን አካውንት ውስጥ ገብቼ ላሳያችሁ። ልክ እንደምታዩት ይሄ ከዚህ በፊት የምጠቀመው አካውንት ነው ወይም ደግሞ ትክክለኛው የምጠቀምበት አካውንቴ ነው ማለት ነው። ስለዚህ አድቨርታይዝመንት ሲመጣ ምንድነው ነው ዩ ሃብ ኒው ሊስቲንግ ፎር ድሪም አካዳሚ ይላል። ቴሌግራም ቻናሌ ድሪም አካዳሚ ነው የሚለው ለእናንተ ግን ቻናላችሁን ስም ያመጣና ዩ ሃብ ኒው ሊስት ይላችኋል ማለት ነው። ስለዚህ አዲስ አድቨርታይዝመንት ወይም አድሳል ይላችኋል፣ ፕራይሱ ምናምን ያመጣላችኋል ማለት ነው። ስለዚህ ፕራይስ ምንድነው እናንተ ለቀን ያወጣችሁትን ገንዘብ እሱም ብቻ ነው ፕራይስ ላይ የሚያመጣላችሁ ከዛ ያነሰ እነሱም ስለማያመጣላችሁ አሪፍ የሆነ ፕራይስ አስቀምጡ። ጀስት ከሁለት ዶላር ወይም ከሶስት ዶላር ያላነሰ ማስቀመጥ ይኖርባችኋል ለአንድ አድቨርታይዝመንት ማለት ነው። ስለዚህ በዚህ መንገድ ነው ማለት ነው። እኔ በጣም ብዙ ሰርቼበታለሁ። በዚህ መንገድ ወደ ዌብሳይቱ ደግሞ ገብቼ የሰራውትን እስካሁን ላሳያችሁ። እንግዲህ እኔ ከረንትሊ የምጠቀመው አካውንት ነው። ዊዝድሮ ያደረግኳቸውንም ስለማሳያችሁ፣ አሁን ግን ባላንሴ ኦልሞስት ወደ አስራ ሰባት ዶላር አካባቢ ነው ማለት ነው እንደምታዩት እዚህ ጋር ባላንስ 17 ዶላር ይላቸዋል። ኤንድ ባላንስ ወይም ደግሞ ዊዝድሮ ያደረኩትን እስካሁን ደግሞ እዚህ ጋር ዊዝድሮዋል ወይም ደግሞ ዊዝድሮዋል ትራንዛክሽን ሂስትሪ ላይ ገብቼ እማሳያችሁ ይሆናል ማለት ነው። ሶ ትራንዛክሽን ሂስትሪ የምትለዋን ከነካም በኋላ እንደምታዩት ሎድ እያደረገ ነው። ሶ ትንሽ ሰከንዶችን እንጠብቀውና ትራንዛክሽን ሂስትሪን እንደዚህ ያመጣልኛል ማለት ነው፣ እንደምታዩት ትራንዛክሽን ሂስትሪ ውስጥ ከገባን በኋላ እስካሁን እንግዲህ በዚህ ስራ ላይ እንደምታያውት 10 ዶላር ሰርተናል፣ 3 ዶላር ሶስት ዶላር እንዲሁም ደግሞ እዚህ ጋር 31 ዶላር ዊዝድሮ አድርገናል ማለት ነው። እንደምታያውት በፔየር አካውንቴ ዊዝድሮ አድርጌያለሁ 31 ዶላር፣ እንዲሁም 3 ዶላር ሰርቻለሁ። 14 ዶላር፣ 3 ዶላር፣ 3 ዶላር፣ 28 ዶላር፣ 3 ዶላር። እዚህ ጋር ደግሞ በድጋሚ 24 ዶላር ዊዝድሮ አድርጌያለሁ እያለ እንግዲህ እንደምታዩት በጣም ብዙ ዶላሮችን በዚህ ዌብሳይት መስራች እያለው ማለት ነው። ስለዚህ አሁን ከረንት ባላንሴን ደግሞ እንደምታዩት ኦልሞስት ወደ 17 ዶላር አካባቢ ነው። ይህንንም ዊዝድሮ ላርግ ብል በቀላሉ ዊዝድሮ ማድረግ እችላለሁ ወደ ፔየር አካውንቴ ማለት ነው። ጋይስ፣ ስለዚህ የዛሬው ቪዲዮ በጣም አሪፍ ቪዲዮ ነው። ሁላችሁም ይጠቅማችኋል ብዬ አስባለሁ። ቴሌግራም ቻናል ያላችሁ፣ ቴሌግራም ግሩፕ ያላችሁ፣ የሌላችሁም ደግሞ አሁን ከፍታችሁ አንድ ሺህ ሰብስክራይበር ካስገባችሁት በደንብ ገንዘብ ሜክ ማድረግ ትችላላችሁ ብዬ አስባለሁ። እስካሁን ደግሞ ይህን ቪዲዮ ላይክ ካላደረጋችሁ በጣም ያሳዝናል። ሁላችሁም ላይክ አድርጉት። እንዲሁም ሰብስክራይብ እያር ሳታደረጉ ከሆነ ቪዲዮ እያያችሁ ያላችሁት ሁላችሁም ሰብስክራይብ በማድረግ ኔክስት ላይ የምለቀው ቪዲዮ እንዲደርሳችሁ ኖቲፊኬሽን ቤሏን ኦን ላይ አድርጉት። በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝ ይበልልኝ። ቴሌግራም ቻናላችን ዲስክሪፕሽን ላይ ወይም ደግሞ የኮመንት የመጀመሪያ ሴክሽን ላይ ያለላችሁ። ፒስ አውት።